በዚህ ቪዲዮ ሃይ ትራንስሌት መተግበሪያን ከሀ እስከ ፐ እንመለከታለን። ቻት ስታደርጉ፣ ዌብሳይት ስታነቡ፣ ወይም ጌም ስትጫወቱ የቋንቋ ችግር አጋጥሟችሁ ያውቃል? እንግዲህ ውስጥ መፍትሄ እጃችሁ ላይ ነው። ከስክሪን ትርጉም እስከ ድምፅ ትርጉም ያሉትን አስገራሚ ችሎታዎቹን እና እንዴት ህይወታችንን እንደሚያቀልልን እናያለን። እንዳያመልጣችሁ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች። በኢንተርኔት ዘመን ሁሉም ነገር በአንድ ክሊክ ርቀት ላይ ይገኛል። ነገር ግን አንድ ትልቅ እንቅፋት አለ፤ የቋንቋ ችግር። በፌስቡክ ያገኛችሁትን አስደሳች ጽሁፍ ማንበብ አቅቷችሁ ያውቃል? ከውጭ ሀገር ጓደኛችሁ ጋር በቋንቋ መጻ መጽሐፍት ተመኝታችሁ ታውቃላችሁ? ወይስ የምትወዱትን ጌም መመሪያ ባለመረዳታችሁ ተበሳጭታችኋል? እንግዲያውስ ዛሬ ለዚህ ሁሉ ችግር መፍትሄ አንድ አፕሊኬሽን ይዤላችሁ መጥቻለሁ። ስሙም ሃይ ትራንስሌት ይባላል። ይህ ዝም ብሎ ተርጓሚ አፕ አይደለም፣ የራሱ የሆነ አስማት አለው። ሃይ ትራንስሌት ትልቁና አስገራሚ ችሎታው ይሄ ነው፣ ስክሪን ትርጉም። ይህ ማለት ስልካችን ላይ ያለውን የምታዩትን ማንኛውንም ነገር በቅጽበት ወደፈለጋችሁት ቋንቋ መተርጎም ይችላል ማለት ነው። እንደምታዩት ይህንን ተንሳፋፊ ምልክት ወስጄ ጽሁፉ ላይ ስጎትተው በቃ በሰከንድ ውስጥ ሙሉ ገጹን ወደ አማርኛ ለወጠልኝ። አፑን መክፈት ኮፒ፣ ማድረግ ፔስት ማድረግ የሁሉ ድካም የለም። ፌስቡክ ላይ ረጅም ጽሁፎችን አግኝታችሁ ሲ ትራንስሌሽን የሚለውን ስትጫኑ የሚመጣው ትርጉም አያረካችሁም አይደል? በሃይ ትራንስሌሽን ግን የተሻለ ፈ በጣም ትርጉም ታገኛላችሁ። ይህ ለተማሪዎች፣ ለሰራተኞች እና አዲስ ነገር ፈላጊዎች በጣም ጠቃሚ ነው። ካሜራ ትራንስሌሽን ውጭ ሀገር ሄዳችሁ የምግብ ዝርዝር ማንበብ ወይንም የመንገድ ምልክቶችን መረዳት ከብዷችሁ ያውቃል? በቃ ካሜራችሁን ከጽሁፉ ላይ ማነጣጠር ብቻ ነው። ወዲያውኑ ይተረጉምላችኋል። የድምጽ ትርጉም ቮይስ ትራንስሌሽን፣ ከውጭ ዜጋ ጋር ፊት ለፊት ማውራት ስትፈልጉ ይሄ በጣም ይጠቅማችኋል። እናንተ በቋንቋችሁ ትናገራላችሁ፣ አፑ ተርጉሞ ያሰማል። እሱ ሲናገር ወደ እናንተ ቋንቋ ይመልስላችኋል። ኦፍላይን ትራንስሌሽን፣ በጣም ወሳኙ ነገር ደግሞ ኢንተርኔት በሌለበት ቦታ መጠቀም መቻላችሁ ነው የምትፈልጉትን ቋንቋ ፓኬጅ አንዴ ካወረዳችሁ በኋላ ያለ ዳታ እነዚህን አገልግሎቶች መጠቀም ትችላላችሁ። ሀይ ትራንስሌትን ለማውረድ ወደ ፕሌስቶር እንገባለን። እዚህ ሰርች ባሩ ላይ ሀይ ትራንስሌት ብለን እንጽፋለን። ሀይ ትራንስሌት የሚለውን እችኛን ዳውንሎድ እናረጋታለን። ኢንስታል አድርጎልኛል። ለአሁን ኦፕን እንለዋለን። የምንለውን ኔክስት እናደርገዋለን። ግራንድ አክሴስብል ፐርሚሽን ከዛ ስቴፖቹን መከተል አለብን። የምንለው ንክስት እናደርገዋለን። አላውድ የሚለውን አላውድ እናደርገዋለን።